ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደና ናችሁ? የእግዚአብሔር መስገን፣ እኔ ደና ነኝ። በሀገር ውስጥም በውጭም ያላችሁ ሰላማችሁ ይብዛ። እንደምንለው እንግዲህ እንደ ሁል ጊዜ እያለን ዛሬ እንግዲህ በጣም ተጠፋፍተናል። ከረጅም ጊዜ እኔ እንጃ ብቻ 13 ቀን ምና መሰለኝ እኔ እንጃ ረጅም ጊዜ ብቻ ከተገናኘን ዛሬ በቆንጆ እናንተንም ያዝናናል ያቡንም ያው ያዝናናል ብዬ በማስበው ነገር ነው ዛሬ ከቻልኩት እና እንደምትወዱት ባለሙሉ ተስፋ ነኝ። ልንገራችሁ ወይስ ልንገራችሁ፣ እኔ ራሱ እኔ እንጃ ብቻ ልንገራችሁ መሰለኝ። ያው ከመምጣቷ በፊት ዛሬ ያሰብኩት ነገር ከመናገሬ በፊት እናንተ እንዴት ናችሁ? ደህና ናቸው? በጣም ተጠፋፋን። እኛ ስንጠፋ እናንተም ጠፋችሁ ቤተሰብ ያው እንግዲህ የጠፋንበት ምክንያት ትንሽ ልንገራቸው፣ የጠፋንበት ምክንያት ያቡም አልተመቻትም፣ እኔም አልተመቻንም፣ የመገናኘት እንትን አልነበረም። አንዳንድ ነገሮችም ተፈጥረው ነበር ያው መናገር ስለማልፈልግ ነው። እና ዛሬ ደግሞ እሱ ነገር ምክንያት በማድረግ ከያቡጋም ጋም ትንሽ ሪላክስ ለማድረግ እሷም ፈታ እንድትል፣ እናንተ ባይዘብ፣ በጣም የዛሬ እኔ ራሱ በጣም እየተዝናናውበት ነበር። ይሄን ቪዲዮ እስክንጀምር ድረስ ከካሜራማናችን ጋር በጣም ፈታ እያደረገን ነበር። በህይወቴ አድርጌው ማላቀው ነገር ነው ዛሬ ያደረግኩት፣ እናንተንም ያቡንም ለማዝናናት ያው እኔም ተዝናንቼበታለሁ። አሁን እንኳ በጣም ደስ ይላል። ሁላችንም ሪላክስ ያደረገ ነገር ነው እና ምንድን ነው ያቡን የሆነ ቦታ ፕሮግራም እንሄዳለን ምናምን ብዬ ጠርቻታለሁ እና የምንሄድበት ፕሮግራም ላይ ያው ቀሚስ ለብሰሽ ነይ ምናምን፣ ፏ ብለሽ ነይ ምናምን ነገር ነው ያልኳት። እና እኔም ያው እንደምታዩኝ እንግዲህ እንደዚህ አይነት አለባበስ ነው ለብሼ የመጣሁት። ያው ዝም ብሎ ኖርማል የሰፈር ምን ብሎ አለባበስ እና ከዛ በተጨማሪ ደግሞ ልንገራችሁ አይደለም ያ ፀጉሬን ሹሩባ አሰርቻለሁ። ይገርማል በጣም ነው እኔ ራሱ አላመንኩም፣ በጊዜው እውነት አላመንኩም። ያው እንግዲህ ላሳያችሁ። እንዲ ካሜራማን ምን ነው እንዲ እንዲ እንዲ ያልክ እንዲያት አልፈለግም እና ያው የምታዩት እንግዲህ የአቡ ከመጣሽ በኋላ አብረን ብናዩ ይሻላል ብዬ ያስባለሁ። ምክንያቱም ያው ሁለታችሁም አብራችሁ ብታዩት ብዬ ነው ፋሚሊ። ላሳያችሁ መሰለኝ። ጉድ አያችሁ፣ ተአምር። እኔ በነገራችን ላይ እንደዚህ አይነት ነገር ተሰርቼ አላውቅም። በጣም ነው የሚያመው እና ለእናንተ እናንተን ለማዝናናትና የአቡን ለማዝናናት ብዬ ነው ፋሚሊ። እና ሰብስክራይብ ያደረጋችሁ በዚህ አጋጣሚ ይህን ውለታ ምክንያት በማድረግ እና የአቡ ስትመጣም እንደምትል እንግዲህ፣ እንደዚህ ሁነን ነው የምንሄደው። ያው ሰርግ ፕሮግራም ምናምን ነገር አለ ያልኳት ምንም አይነት ሰርግን ፕሮግራም የለም። ያው ምንም ነገር እንዳጠረጠርና ፋፈሽ ብላ እንድትመጣ ያው ለማዝናናት ብዬ ነው እሷን እንደዚህ ያልኩት። እና እስቲ መታ እንግዲህ ምን እንደምትል እንግዲህ እግዜር ነው የሚያውቀው። እና እንዴት ነው ግን ፋሚሊ አልመጣችሁ? ይሄ ነገር እንዴት ነው? በስማ እኔ ምንም አልተመቸኝም፣ እኔ አልተመቸኝም። ባይዘው እና እስቲ እንግዲህ እናንተ ማስተያየት ያምራል ወይስ የፈጠነ ነው? ፈታው ባይዘው። እሷ ልክ እንትን ካለች በኋላ እኔ እሷ ራሱ ምፈታው ነው ይመስለኝ። እኔ እንጃ ብቻ ምን እንደምትል አላቅም። እና በዚህ አጋጣሚ ግን ፋሚሊዎች፣ ሴት ልጆች እኔ እንጃ እንደዚህ ሲያጌጡ ይመላለጡ ነው የሚባለው። ብቻ ፏፈሽ ለማለት የሚያደርጉት ጥረት በጣም የሚያማው ምናምን ነገር ያረረ ከባድ ነው። እና በዚህ አጋጣሚ ሳላደንቅ ማለፍ አልፈለግም። ማለት አንዴ በዚህ ስትሰሩ አንዴ በዚህ አንዴ እንደዚህ እና እኔ ራሱ ዛሬ ለተሰሩት በጣም ነው ሰዓት ደግሞ በጣም ይፈጀዋል። ያው እንግዲህ አንዴ ገብቼበታለሁ። ያው እናንተንም ለማዝናናት የአቡንም ሪላክስ እንድታረግ ያው ለዛ ሲባል ነው። እንግዲህ እስቲ ብቻ መታመን እንደምትለኝ እኔ አላቅም። ሰሞኑን ደግሞ አከታተልኩበት መሰለኝ በዛው ይታወቀኛል። ላይ በዚህ ፀሐይ እንዳይመታሽ አለሁ አገሩ አለሁ አገሩ በጣም መጀመሪያ ሰላምታ ይቀር፣ አይ ኦኬ፣ ሰላም ባይች አሚዶች አስደነገጥከኝ እኮ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እናንተም ደህና እንደምትሆኑ ተስፋ አደርጋለሁ። ደግሞ ደህና ሁኑልኝ፣ ወዳችኋለሁ። ነው በጣም ጠፋን አይደል? አ ተናፍቃችኋል፣ ያሉ በጣም ተነፋፈቅን ምናምን። እኛም ጠፋን፣ ያው አንድ አንድ ምክንያቶች ወደ እናንተ መምጣት አልቻልም ነበር፣ ግን ዛሬ የሆነ ቦታ እንድንሄድ አሸ ቀጥሮ ነበርና ከዛ በፊት ቤተሰቦቻችን ለምን ሀያ እንላቸውም ብሎኝ እንግዲህ መጥቻለሁ ማለት ነው። ግን አልገባኝ፣ ምንድን ነው ጥያቄ ነው። መጠቅ ጨረስኩኝ። አምሮ ብሻል ባይዘቦ፣ አምሮ ብሻል። እንደዚህ ቀሚስ ምናምን፣ ፕሮግራሙ ቦታ ለመሄድ በቃ በነገራችን ላይ የሆነ ፕሮግራም ዝግጅት ምናምን ነገር ሲባል ሰርግ ምናምን የሚጠራኝ ሰው አጥቻለሁ። ይህ ከእጦት የተነሳ ነው። እና እንዴት ነሽ? በእኔ ደረሰው አይደርስባችሁም። አምሮብሻል ፀጉርሽ ምናምን። የእኔን ፀጉር እና ቀሚስ። ቆይ ምንድን ነው አንተ? ፕሮግራም እንሄዳለን ብለህ ገና ገብቼ ልቀየር ነው ማለት። ቆይ እነግርሻለሁ እኮ እነግርሻለሁ እንዴ ይረዳል። እኔ በዛሬ ምሳት ቢ ብለኸኛል። እኔ ራሱ እርቦኛል ማለት ፣ ስለዚህ ቁርስ ራሱ ቦታ መልቀቅ አለበት፣ ማሸጋሸግ። ለማንኛውም በጣም ፏ ብለሻል ምናምን በጣም እኔ ቀሚስ እና እንግዲህ ፋሚሊዎች ቅድም እንዳወራ ነው እንግዲህ አንዳንድ ነገሮችን ሰርፕራይዝ ይኖረኛል ማለት ነው ለያቡ ሰርፕራይዙ ምንድን ነው ምንድን ነው ሰርፕራይዙ አረብ እናት አትቀልድብኝ ተው ፕሮግራሙ ቦታ ነው ሰርፕራይዝ ማድረግ እሺ ግን እኔ ከዛ በፊት ምግብ ነው የሚያስፈልገኝ በጣም አንተ እኮ የጨረስክ ነው የምትመስለው እንደዚህ ሴት ልጆች ብዙ ጊዜ ቶሎ

አስባቸዋለሁ የኔ መላጣ ለማየት አባዬዎች ጨፈረ ምናምን ማለት ነው። በጣም ጨፍሬ አንድ ሰላሳ ሰከንድ አሳያለሁ። በጉልበት ልቀቀኝ

እንዴ! ምን አይነት ለምን እንደዚህ እምታደርገው? ቆይ ሻሹ አልቀረሽ? ፀጉሩ ቤት ነው። ብቻ በጣም ነው። ወንድ ነው ነው በኔ ታፍሪብኛል

በነገራችን ላይ ግን ሌላም ነገር ሳልነግርሽ፣ ምንም አይነት የምንሄድበት ሰርግም ምናምን የለም። እኔ እየፈጠርኩት ነው፣ እንድትመጪ ነው ብለሽ እንድትመጪ ነው እና በዚህ አጋጣሚ ጸጉሬንም አልፈታም፣ ሰርግም የለም፣ ምንም የለም። ሻኔ ምን ይባላል፣ ማለት ምን ልበልኝ። ቅድም ደግሞ ስለጨፈርሽልኝ በጣም ነው የማመሰግነው። እሺ በቃ በጣም ነው እንደው ልብ ድካም ባይዘዌ በጣም አምሮባት ነው የመጣችው። ፋሚሊ እንደዚህማ አምሮባት ፏ ብላ እንዲደብራት ማለት አልፈልግም። እሺ ትፈቷል? አዎ ፈቷል። አሁን ምግብ እውነት ለመናገር እናንተ ለማዝናት መስራቱ ጥሩ ግን በቃ ለማንኛውም አይክፋሽ አሁን አንቺ ራሱ አምሮብሻል። ቀጣይ ደግሞ በፋሚሊ እንደዚህ ተሰርቼ ወዲያ ያማረብህ መስሎሃል በእውነት አንተ። ቆይ አልተለከፍክም? ስትመጣ መንገድ ላይ ያለከፍ የምረሽ እኮ ነው የሆነች ማቃልጃለች። ሰፈር ውስጥ እንደው እንደው እንድሚያረጋት እሷን የመሰልከኝ። ቅድም አይ ለማንኛውም ፋሚሊ እኔ ራሱ ደብሮኛል። አስመስልም የደብር አስመስልም ያው እናንተን ለማስ ለማስደሰት ብዬ ነው። አይ ይሄ ምንም ያዘና ነገር ሁለተኛ እንደዚህ እንዳታረግ፣ እሺ? አላረግም። እና ፋሚሊ እንግዲህ ያው የነበረን ቆይታ ይሄን ይመስላል። ግን ሰብስክራይብ እያደረጋችሁ አይደለም። ሰብስክራይብ እያደረጋችሁ ቤቷን አንቀሳቅሷት። ያው እንግዲህ ይሄን ሁሉ ያደረኩት ማለት ነው እናንተን ለማስደሰትና ያቡ ለማስደሰት ብዬ ነው። እንግዲህ ኮመንት ላይ ሀሳብ አስተያየታችሁን ቁጭ አድርጉልን። የተመቻችሁ ካለ በዙ ይቀጥላል። ሁላችሁም እውነት ከተመቻችሁ ቀጣይ በእንደዚህ ነው የምመጣው ማለት ነው በእንደዚህ እነሱ ከተመቻችሁ እና ፋሚሊ ኮመንት ላይ አሳውቁኝ። እወዳችኋለሁ። ቻው በብሩህ ሰማይ ላይ ማለዳ እንደ ወጣ ፀሐይ ፈንጥቃ ኩልል እንዳለ የምንጩ ውሃ ፍቅር ሻይ ጠገባ ይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰ የያዝኩት ወርቅ አልማዝ መሆኑ ነው። በካታ ስቢው ይቅል